ሳቂታ ተግባቢና እንዲሁም ደግሞ ለስራዋ ታታሪ ናት። ገና በልጅነቷ ፊልም ሰርታ መጽሐፍ አሳትማ የራሷን የፊልም ፕሮዳክሽን አቋቁማ በዙሪያ ያሉትን ሁሉ አጀብ ያስባለች ናት። ደፋርነቷ ለስኬቷ መንስኤ ቢሆንም በብዙ ጭንቀትና መከራዎች ውስጥ እንድታልፍም አስገድዷታል። ጭንቀት ብዙ መድኃኒቶችንም እንድትወስድ አስገድዷት ነበር። ከባለቤቷ ጋር የፍቅር ቅምሻን የተቋደሱት ገና በልጅነታቸው ነበር። የተገናኙበት መንገድ እጅግ አስገራሚ ነው። ወደ ፍቅር የገቡበት ሂደትም ስሙኝ ስሙኝ የሚያሰኝ ነው። በትዳራቸው ብዙ በረከት አግኝተዋል። እሷ ደግሞ ስለተሰጣት መልካም ህይወት፣ ስለ ሌሎቿ እጅግ አመስጋኝ ናት። አርቲስት ባዩሽ ከበደ። ሰላም፣ እንደምን ሰንብታችኋል? ውድ ኒሻን ሚዲያ ቤተሰቦች። ኒሻን ሚዲያ እንደሚታወቀው አስተማሪ አዝናኝ የሆኑ ፕሮግራሞችን ወደ እናንተ በማቅረብ ይታወቃል። ታዲያ ውድ ቤተሰቦቻችን ላይክ፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን ከወዲሁ ጋብዘናችኋል። ዛሬ ደግሞ ስለ ተወዳጃው አርቲስት ባዩሽ ከበደ እንነግራችኋለን። ከልጅነቷ ጀምሮ ያሳለፈቻቸውን የህይወት ታሪኮች እናስቃኛችኋል። አርቲስቷ የተወለደችው በመዲናችን አዲስ አበባ በተለምዶ ጉለሌ ተብሎ በሚጠራው አካባቢ ሲሆን ያደገችው ደግሞ መገናኛ 24 ቀበሌ ነበር። ቤተሰቦቿ ሚጡ እያሉ ይጠሯት ነበር። ይህ ስም ትምህርት ቤት ድረስ ተከትሏት ሄደና ጓደኞቿም ጭምር ይጠቀሙበታል። በኋላ ገና በልጅነቷ በጀመረችው የኪነ ጥበብ ስራ ውስጥ ልጅነቷን የተመለከቱ አርቲስቶችና ሌሎች ባለሙያዎች ሚጡ የሚለው ስም ይቀናቸው ጀመር። እሷም ተላመደችውና ተቀብለው አደገች። ዛሬም ድረስ አርቲስት ባዩሽ ከበደ ከሚለው ስሟ ተከትሎ ሚጡ የሚለው ስሟ እስካሁን ድረስ ሁሉም የሚጠቀሙት ነው። ባዩሽ ለቤተሰቡ ብቸኛ ሴት ናት። ከወንዶች መሃል የተገኘች አንዲት ሴት ከወንድሞች ጋር ከማድረግ የተነሳ ሴቶች ከሚጫወቱት የልጅነት ጨዋታ ይልቅ በወንዶቹ ላይ እዘወትር ታይ ነበር። ያንንም ነበር ማከናወነው ስትል ትደመጣለች። በራጉኤል ቤተክርስቲያን ውስጥ ግዕዝና መጽሐፍ ቅዱስን ስትማር ያደገች ሁለገብ አርቲስት ናት። ከዚህም በተጨማሪ ገና የልጅነት ህይወቷ ሳያበቃ ስለ ብዙ ጉዳዮች እንደሚያውጠነጥን ፈላስፋ ወይንም ደግሞ አዋቂ ሰው ስትሆን ትስተዋላለች። እንደ ልጅ የሚሰጣትን ሽርፍራፊ ሳንቲም ማስቲካ፣ ከረሜላ ወይንም ደግሞ ብስኩት ልግዛበት ከማለት ይልቅ የሚከራዩ መጽሐፎችን በማደን ማገላበጥ ተያያዘች። ጋዜጦችንና መጽሔቶችንም ታነባለች። ከዚህም የተነሳ ኪነ ጥበብንና ኪነ ጥበብ ነክ የሆኑ ነገሮችን መውደድ ጀመረች። ረዥሙን የህይወቷን ጉዞም በዚያ ለማሳለፍ ወደደች። ገና በአስራ አምስት አመቷ ኬብሮን የተሰኘ ፊልሟን ጽፋ የማስታወቂያና እንዲሁም ደግሞ የፊልም ባለሙያ ወደሆነው ወደ ሰራዊት ፍቅሬ መንገዷን አቀናች። ሰርሽም ልጅነቷን ወይ ደግሞ ለስራው አዲስ ናት ብሎ ሳይንቅ የጻፈችውን ድርሰት ሙሉ ለሙሉ በማንበብ እነሆ አስተያየቷን ለገሳት። ከዛ ጊዜ በኋላ እየበለጠ የኪነ ጥበብ ዓለሙን ወደደችው። መንገዷንም ጉዞዋንም በዛ ለማድረግ እየጠረገች ብዙ ነገር ለማሳለፍ ሞክራ ዛሬ ላለችበት ደርሳለች። ከዚያ ደግሞ በ16 አመቷ ሌላ ነገር አሰበች። በቅርብ ስለምታውቃቸው የቤተ ክርስቲያን አባት ታሪካቸውን በማዘጋጀት በመጽሐፍ መልክ ለአንባቢያን ለማቅረብ በሚል ስራዋን ጀመረች። ገና በአዳጊ አእምሮዋ የተከተቡ ቃላቶችን ሰካክታ መጽሐፉን ጻፈችው። የታተመው መጽሐፍም ተሽጦ አለቀላት። የኪነ ጥበቡ ጉዟም በጥሩ መንገድ ተጀመረ። በተለያዩ መድረኮች ላይ የሚቀርቡ የቲያትር ጽሁፎችን በመጻፍ በትወናም ጭምር በመሳተፍ ራሷን እያስተማረች እያበቃችም አደገች። ያኔ የእድሜዋ እኩዮች የሚያደርጉት ነገር ምንም ሳያታለላት አሁን ለደረሰችበት ደረጃ ምክንያት የሆናት ዘንድ ያኔ እጅግ በጣም ትልቅ ዋጋ ከፍላ ነበር። ለፊልም ስራዋ ያግዛት ዘንድ አንድ ድርጅት ማቋቋም ፈለገች። ቤተሰቦቿም በስራዋ እጅግ ይደግፏት ስለነበር ገና በ17 ዓመቷ የፊልም ፕሮዳክሽን ማቋቋም ቻለች። ያን ጊዜ የፊልም ስራዋን ለመስራት ብቻ ሳይሆን በአንድ ድንጋይ ሁለት ወፍ እንዲሉ እግረ መንገዷን ከባለቤቷ ጋር የተዋወቀችበትም ሆነ በዚያ እድሜዋ ፊልም ለመስራት የራሷን ፊልም ለመስራት ስትሯሯጥ ወደ ቀረጻው ገባች። በዚያ መሃል የፊልሙ ኤዲተር ሆኖ የሚሰራው እጅግ በጣም አስቸግራት። ይህንን ነገር እየተመለከተ አንድ ጓደኛውም የማውቀው ወዳጅ አለኝ፣ እሱን ላስተዋውቅሽ ና፣ እሱ በሚገባ ይሰራልሻል ብሎ ነገራት። እሷም በሀሳቡ ተስማማች። ከአዲሱ ባለሙያ ጋር የሚገናኙበትም ቀን ደረሰ። ወጣቱም ገብረ ሕይወት ገብረ ጨርቆስ ተብሎ ይጠራል። የተለያዩ ፊልሞችና ድራማዎችን በማዘጋጀት ኤዲት በማድረግ እንዲሁም ደግሞ ቲያትሮች ላይ ፕሮዳክሽን ማናጀር በመሆን የጥበቡን ስራ በማሳለጥ ይታወቃል። ከዚያች ከተገናኙበት ቀን አንስቶ በመከባበር ስራቸውን በመስራት ቆዩ። ባዩሽም ልቧ እርፍ የሚልበት ትጉና እኩሩ ሰው ሆኖ አገኘችው። እሱም ታታሪነቷን፣ ውበቷና ተግባቢነቷን ሁሉን ወዶታል። ፊልሙ ተሰርቶ ካበቃ በኋላ ጓደኝነታቸው ቀጠለ። በየጊዜው ይገናኛሉ፣ ጥሩ ጊዜያትንም አብረው ያሳልፋሉ። በመሀሉም በሁለቱም በኩል ተጋግሎ እንዲሁ ሳይገለጥ የቆየው ትልቁ ፍቅር ፈንቅሎ የሚወጣበት ጊዜ ደረሰ። ቅልጥ ወዳለ የስሜት ማዕበል ተዘዋወሩ። ያ ልዩ የሆነው የደስታ ስሜት ወደሚታይበት አዲሱ የፍቅር ዓለም ውስጥ ገቡ። በዚያን ጊዜ ስለተፈጸሙ አስገራሚ ጉዳዮች እንንገራችሁ። በዚያ ጊዜ በጽሁፍ በትወና እንዲሁም ደግሞ በፕሮዲውሰርነት ከተሳተፈችባቸው አይነጋሞይ እንዲሁም ኤማንዳ ኤማንዳና ሌሎች ፊልሞችን በራሷ ፕሮዳክሽን በኩል ሰርታ ለማቅረብ ቻለች። በወቅቱ የፊልሙ አለም ላይ ብዙም የስራ ልምድ የነበራት ባለመሆኑ እንዲሁም ልጅነቷም ተጨምሮበት ፊልሙን ለመስራት ያወጣቻቸው ወጪዎች እንዲሁም ለፊልሙ ለተለያዩ ነገሮች ለማሟያ ከሰዎች የተበደረችው ገንዘብ ጭንቀትን ፈጠረባት። ከጭንቀቱ ይገላግለኝ እንደሁ ብላ መድኃኒት እየቆየች ግን ከስህተቷ ተምራ ጥንካሬዋን ማከላበት ወደ ስኬት መሸጋገር ቻለ። በዚያ ጊዜ ታዲያ የፍቅር አጋሯም ከጎኗ ሆኖ ብዙ ነገሮችን እያግዛት ነበር። ከሁሉ በላይ እጅግ አስገራሚ ነገር የተፈጠረው ወደ ዩኒቨርሲቲ ልትገባ ባለችበት ሰሞን ነበር። ምን ሆነ መሰላችሁ? ባዩሽ ሶስት ጉልቻ የመሰረተችው በዚያ በልጅነቷ ጊዜ ነበር። ቀደም ብለን በነገርናችሁ ከፍቅር አጋሯ ጋር ትዳር መሰረቱ፣ ተጋቡ። ወዲያው በሀያኛው ዓመቷም ነብሰ ጡር ሆነች። በዚህም የተነሳ ወደ ዩኒቨርሲቲ ለመሄድ አልቻለችም ነበር። ኋላም እዚሁ አዲስ አበባ ኮሌጅ ውስጥ ትምህርቷን ቀጠለች። ከዘጠኝ ወር የእርግዝና ጊዜያት በኋላ ጉዞ ወደ ሆስፒታል ሆነ። በቦታው ስትደርስ የምጡ ነገር እየተባባሰ መጣ። በቀላሉ መውለድ አልተገኘምና ምጡ ከከፍተኛ ሕመምና ስቃይ ጋር ተዳምሮ ለስምንት ሰዓታት ያክል ቆየባት። በመጨረሻ ግን በምጥ ለመውለድ የተደረገው ሙከራ ባለመሳካቱ የመጀመሪያ ልጇን በቀዶ ሕክምና ለመታቀፍ ቻለች። በዚያ የልጅነት ዘመንሽ እንዴት ያንን ህይወት ለመጀመር አሰብሽ ተብላ ስትጠየቅ አምላክ የፈቀደው ከደረሰ ለሰዓታት ወደፊት ለሰኮንዶች ደግሞ ወደ ኋላ መቅረት አይቻልም፣ የእግዚአብሔር አላማ ፍቃዱ ነው የሆነው ስትል ትመልሳለች። ባዩሽ በዚህም ህይወቷ አምላኳን እጅግ አድርጋ ታመሰግናለች። ከሀብትም ከሁሉም ነገር በላይ የማይሰለቸው እግዚአብሔር ነው ትላለች። ከእርሱ ቀጥሎ ደግሞ የልጆች ፈገግታ፣ እድገታቸውና የህይወት ጉዟቸው የማይሰለች የፈጣሪ ስጦታ ነው ስትል ትዳሯ ያጎናጸፋትን ሀብት ስታመሰግን ትደመጣለች። ባዮሽ ከበደ ከባለቤቷ ጋር ባላት ህይወት ሁለት ወንድ ልጆችን የወለዱ ሲሆን የመጀመሪያ ልጃቸው ናታንየም ገብረ ህይወት ሲ አስራ ሶስት አመት እንደሞላው ተጠቁሟል። ተከታዩና ሁለተኛ ልጃቸው ደግሞ አቢታም ገብረ ህይወት ተብሎ ይጠራል። ልጆች የፈጣሪ ማመስገኛ መንገዶች ናቸው ትላለች አርቲስቷ። አሁን ከተሰጧት ልጆች ጋር ጭምር ስድስት ልጆች ቢኖሩኝ ብላ ትመኛለች። ባዩሽ በአዲስ አበባ ኮሌጅ ውስጥ ተቀላቅላ ትምህርቷን ከተማረች በኋላ በመጀመሪያ ድግሪ በማርኬቲንግ ተመርቃለች። በቅርቡ ደግሞ በቢዝነስ አድሚኒስትሬሽን በማስተርስ ድግሪ ተመርቃለች። በተለያዩ መንገድ ችግር ለገጠማቸው ሰዎች በመድረስም አትታማም። ውድ ቤተሰቦቻችን፣ ዛሬ ስለ አርቲስቷ ብዙ አውራ ናችው። ስለ ዛሬው የነበረን ፕሮግራም ይህን ይመስል ነበር። ሳምንቱ የአማራ የተዋበ እንዲሁም ጥሩ ጥሩ ነገር የምናስብበት፣ ያሰብነው ጥሩ ነገር ደግሞ ተሳክቶ ደስ የምንሰኝበት የአማራ የተዋበ ሳምንት እንዲሆን እንደ ኒሻን ሚዲያ ተመኘን። ውድ ቤተሰቦቻችን ቸር ሰንብቱልን።